ብሩኬ ዛሬ ገጸ ባህሪውን ቀይሮ የብሩኬ አያት ሆኖ ቀሚሱን ለብሶ ነጠላውን ለብሶ ሻሹን አስሮ እንግዲህ ሀይሚዬን ለማድረግ ለማዛግ እንግዲህ አስባችሁታል ይህን ቪዲዮ። ሀይሚዬ ከዚህ በፊት ሰርታው ነበረ፣ ቡታ ጀራ ላይ ትዝ ይላችሁ ከሆነ ከሳምቢጋ ሆና ብሩኬን ፕራንክ አድርገው ነበረ ማለት ነውና እውነት ለመናገር ብሩኬን እኔ እንደዚህ የው ሳየው በጣም ነው የሳኩት ማለት ነው። በጣም ነው የሚያስቀው የእውነት ለመናገር እና ዘና ፈታ ያደረጉኝ። እውነት ለመናገር ሁሉም ሰው ዘና ፈታ እንዳለ ባለሙሉ ተስፋ ነኝ። እውነት ለመናገር እና እዚህ ጋር እንደምትመለከቱት አይምዬ እንግዲህ ጸጉሯ ቁጭ በይ ስትባል ቁጭ ትላለች የእኔ እናት በጣም ነው ያሳዘነችኝ እና ሁሉ ነገር ያምርባቸዋል፣ ቅብጠት ያምርባቸዋል። የተለያዩ ገጸ ባህሪያት ቢሰሩ ሃይሚ፣ እየና ብሩኬ ሁሉም ነገር ይሄድባቸዋል። እና እድሜያቸውም ስለሆነ ገና ወጣቶችም ስለሆኑ ሁሉ ነገር ያምርባቸዋል። እና እውነት ደስ ብሎኛል የዛሬው ቪዲዮ በጣም ነው ያሳቀኝ። በጣም ዘና ፈታ ነው ያደረገኝ እውነት ለመናገር እናንተም ዘና ፈታ እንዳደረጋችሁበት ባለሙሉ ተስፋ ነኝ። እና በጣም ነው የሳኩት የብሩኬ ሁኔታ ነው ያሳቀኝ። እውነት ለመናገር ቀሚስ ለብሶ ነጠላ ለብሶ ምናምን ነገር እውነት በጣም የሚገርም ነው። እና ዛሬ ደግሞ ፍፄም አለ። ፍፄ መከታው የአይምዬና የብሩኬ ምርጥ ወንድምና ምርጥ ጓደኛ ማለት ነው ና በክፉም በደግም አብሯቸው ያለ በጣም አስተዋይ፣ ስማርት የሆነ ጓደኛ ነው ያላቸው እና ከሱ ጋር ሁነው ነው ዛሬ የመጡትና በጣም ነው ያሳቁን። በጣም ዘና ፈታ ነው ያደረጉን። እውነት ለመናገር በጣም ብዙ ኮሜንቶች በቃ አትጨቃጨቁ፣ አትጣሉ እኛን የሚያዝናና ቪዲዮ ስሩልን እያልን ነበረ። እነሱም እንግዲህ እኛን ዘና ፈታ ለማድረግ እንግዲህ እነሱም ቆርጠው ተነስተዋል። እኛም ለመሳቅ፣ እነሱም ለመስራት። እውነት በጣም ነው እያሳቀኝ ምክንያቱም በቃ እኔ እንጃ ከዚህ በፊት ሀይሚዬ ሰርተው ነበረ እንደነገርኳችሁ፣ እና በጣም ነበር ያዛገችው ብሩኬ ማለት ነውና ወደ መጀመሪያ ቪዲዮ አካባቢ እኔ ሶስተኛ ይሆን አራተኛ ቪዲዮቸው ላይ ብቻው አላውቅም፣ እንደዛ አካባቢ ሰርተው ነበር። እና በጣም ነው የተዝናናሁት። እንግዲህ ሀይሚዬ እኔ እናት እንዴት እንዳሳዘነችኝ ማለት ነውና አሳዝናኛለች መጨረሻ ላይ ደግሞ እንደዚህ ሆኖ ስታየው ደግሞ በጣም ነው የደነገጠችው። በጣም ነው ፈታ ያለችው እና እውነት ለመናገር ከብዙ ውጣ ውረዶች ከነዛ በጣም መጥፎ ቀናቶች አልፈው ደግሞ እንደዚህ ተደስተው ፍቅር ሆነው እንደዚህ እኛንም ደግሞ የሚያዝናና ቪዲዮ ሰርተው ስለመጡ በጣም ደስ ብሎኛል። እግዚአብሔር አሁንም ፍቅሩን ይጨምርላቸው ካስመሳይ ወዳጅ እግዚአብሔር ይጠብቃቸው ነው ማለት የምፈልገው። እና እውነት በጣም ነው የሳኩት። ገና ሳየው በጣም ነው የሚያስቀኝ። እውነት ነው የምላችሁ። እና በጣም ብዙ ሁሉ ነገር ያምርባቸዋል፣ ቅብጠት ያምርባቸዋል። ትናንትና ሀይምዬ እንደተመለከታችኋት በቃ እሱን ነበር ስታዝገው የነበረው ዱባይ ሄዳለሁ አቴጂም በጣም በቃ እርስ በርሳቸው በቃ ሲታገሉ ነበር። እና ቲክቶክ ላይም አይታችኋል እንግዲህ በድንጋይ እስከ ማራሯት ድረስ ምናምን ደስ ይላል፣ እውነት ለመናገር እና ሃይሚዬ ብሩኬ ብሩኬ ሀይሚ በቃ እነሱ ሁለታቸው ናቸው እና ሁሉ ነገር የሚያምርባቸው እና ደስ ይላሉ። እግዚአብሔር መጨረሻቸውን ያሳምርላቸው ማለት እፈልጋለሁ። ውድ የቻና ላይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለድምፄ ጥራት በጣም ይቅርታ ጠይቃለሁ። አየሩ ትንሽ ከባድም ስለሆነ ጉፋን ነው እስካሁን አለቀቀኝ፣ እውነት ለመናገር ድምፄን እንደያዘኝ ነው። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እላለሁኝ። የጨሪቃ ቤተሰቦች ለምታበረታቱ ወይ ደግሞ እጅግ ያርጌ አመሰግናቸዋለሁኝ። ሰላማችሁ በያላችሁበት ብዙት ይበድልኝ። ጾም እንዴት ይዟችኋል? ስራስ እንዴት ይዟችኋል? እንግዲህ ሮመዳንም እያለቀ ነው፣ ትንሽ ቀናቶች ናቸው የቀሩን። እንግዲህ ከፈጣሪ ጋራ ህቶቼ አሁንም ብርታቱን ይስጠንላለሁኝ። በያላችሁበት ሰላማችሁ በእግዚአብሔር ሀገራችንን ሰላም ያደርግልኝ። በያላችሁበት ሰላማችሁ ፍዝት ይበልኝ። ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ። ሰላማችሁ ይብዛ።